ሻምበል አበበ ቢቂላ ና ማሞ ወልዴ ግዳጃቸውን ባርኪ ውጤት አጠናቀው በመኪና አደጋ ና በእድሜ መግፋት ኢንተርናሽናል ውድድሮችን ሲያቆሙ ማን ተካቸው ይሆን የሚል ጥያቄ በእያንዳንዱ የስፖርት አፍቃሪ ጭንቅላት ውስጥ ይመላለስ በነበረበት ወቅት፣ ህይወቱን በፋብሪካው ስራና በጋሪ ነጅነት ይመራ የነበረው ወጣት በአሰልጣኝ ንጉሴ ሮባይን ውስጥ ገባም፣ ተክለሰውነቱ ማረከው እንክብካቤ ና ስልጠና ትምህርት ካገኘ በአጭር ጊዜ ውስጥ አገርንና ወገንን ሊያስጠራ እንደሚችል ያመኑ እንቁ አትሌቲክስ ብሔራዊ ቡድን አሰልጣኝ ንጉሴ ሮባ ወጣቱን ለአየር ኃይል ማስረከብም ቻሉ። ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የልግዳ ቤተሰቦች? በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ አትሌት ምሩፅ የተወለደው ጥቅምት አምስት ቀን ሺ ዘጠኝ መቶ ሰላሳ ሰባት ዓመተ ምሕረት በአዲግራት ሲሆን በስፖርተኝነት በአየር ኃይል ተቀጥሮ የመጀመሪያ ውድድሩን እያደረገው በሃያ ሦስት ዓመቱ በአስራ ዘጠኝ ስልሳ ዓመተ ምሕረት እንደነበር ታሪክ ያወሳል። በዓመቱ ይካሄድ በነበሩ የጦር ኃይሎች ውድድር በ5000 እና በ10000 ሜትር በተደጋጋሚ በማሸነፍ ሞንትሪያል የአትሌቲክስ ዋንጫ ተካፍሎ ባገኘው አስደሳች ውጤት በምርጥ አትሌቶች ስም ዝርዝር መካተት የቻለ ድንቅ የሀገራችን አትሌት ነበር። በ1972 በተካሄደው በሙኒክ ኦሎምፒክ ጌም ሻምበል ማሞ ወልዴ ማራቶንን በ2 ሰዓት ከ15 ደቂቃ 08 ሰከንድ 4 ማይክሮ ሰከንድ በማጠናቀቅ የኒያስ ሜዳሊያን ሲያገኝ ምሩት ደግሞ 10ሺ ሜትርን በ27 ደቂቃ 41 ሰከንድ በመፈጸም የኒያስ ሜዳሊያም አጠለቀም። ምሩፅን እስካሁን የሚያንገበግበው በዚህ ሙኒክ ኦሎምፒክ ለ5ሺህ ሜትር በሚገባ ተዘጋጅቶ የውድድሩ ከመወዳደሪያው ስፍራ ራቅ ብሎ ሲያሟሙቅ ስሙ ሲጠራ ባለመስማቱ ሳይወዳደር መቅረቱ እንደሚቆጨው አንድ በነበረም ቃለመጠይቅ መግለጹ አይዘነጋም። ያለመወዳደሩ ሌላ መዘዝም አስከትሎበት ነበር። ሆኖም ሳይወዳደር ቀረ ተብሎ ታስሯል። ከዚህ የተነሳ ሩጫን ጠልቶ እንደነበርም በወቅቱ እየተናገር ነበር። በወታደር ቤት ኩርፊያ ለተጨማሪ ቅጣት ስለሚዳርግ ቅሬታውን ዋጥ በልምምድ ላይ እያለም የ 1973 ሁለተኛ የሊጎስ የመላ አፍሪካ ጨዋታዎች ውድድር በመድረሱ በ10000 ሜትር ተወዳድሮ የወርቅ ሜዳሊያን በማግኘቱ ቅጣቱ ተሳለት። ሞራሉ ታደሰ፣ ልቡ ወደ ሩጫም ዳግም ተመለሰም። ለ1976 ሞንቴሪያል ኦሎምፒክ በሁለት የውድድር አይነቶች ማጣሪያውን አልፎ የውድድሮቹን ቀናት በጉጉት ሲጠባበቅ ኒውዚላንድ ከተካፈለችበት አንካፈልም በማለት ኢትዮጵያ ጨምሮ ብዙ የአፍሪካ ሀገሮች ላለመወዳደር በማ አደማቸው ሳይካፈልም ወደ ሀገሩ ተመልሷል። የብዙዎቹ አትሌቶችን ነው ወርቃማ እድል ቢበላሽም፣ የአፓርታይድን መንግል መንግሉ ለመጣል አድማ አስተዋጽኦና በማድረጉ ተሳክቶለታል ለማለት ይቻላል። ምሩጽ ከአራት ዓመት በኋላ በ1980 ሞስኮ ኦሎምፒክ ተካፍሎ በ5ሺና በ10ሺ ሜትር ሁለት የወርቅ ሜዳሊያዎችን በማግኘቱ ምንጊዜም ባለታሪኩ መሆን የቻለን ታላቅ ሰው ነው። ሻምበል ሙሩፅ ሁለት ቶ71 የወርቅ ሜዳሊያዎችን ከመሰብሰቡም ሌላ 12 ጊዜያት አፍሪካን ወክሎ በመወዳደር ማሸነፍ የቻለ ድንቅ የሀገራችን አትሌት ነው። የአፍሪካ የዓለም ኮከብ አትሌት በመሆን የወርቅ ጫማ ተሸልሟል። በልዩ አሯሯጡ ማርሽ ለዋጩ ተብሎ ተወድሷል። ማርሽ ቀያሪው ጸጥታና ሰላሙን ድሉንና ታላቅ ስሙን ጀግንነቱንና ኢትዮጵያዊ አይበገር ልቡን ይዞ ሳይወደ የሚወዳትንና የተዋደቀላትን ሀገሩን እርቆ የሕክምና ወጪ እንኳ የሚሸፍንለት አጡ። በቀና ግለሰቦች ድጋፍ ሕክምና ሲደረግለት ቆይቶ በካናዳ ህይወቱ ማለፉ ይዘነጋም ታሳስ 3 ቀን 2009 ዓ.ም በቅድ ስላሴ ካቴድራል በክብር ማረፉ አይዘነጋም። ዘላለማዊ ገድሎቹ ግን ከመቃብር በላይ ሆኖ ይኖራሉ። የታሪክ ስራዎችን ገደል መጻፍ የሚወዱት አውሮፓውያን ጋዜጠኞችም ማርሽ ቀያሪው የተባለ የሚጠራው በሰሜን ኢትዮጵያ፣ አዲግራት የተወለደ ስመ ገናናው ባለድር ሯጩ ምሩጽ ይፍጠር በቶሮንቶ ኦንታሪዮ፣ ካናዳ ህይወቱ አለፈች ቢለውም ዘግበው ማለፋቸው አይዘነጋም። ሻምበል ምሩጽ ይፍጠር ታሪክ ሰርቶ፣ ህዝቡን አኩርቶ፣ ዓለምን አስደንቁ ማንንም ወደማይቀርባት ዓለም በስጋ ቢሊነት አይበገሪው ኢትዮጵያዊ መንፈሱ ግን ከኢትዮጵያ ጋር ይኖራል ኖራል። የሱ ፈለግ ተከትለው የኢትዮጵያ ስም ባለም አደባባይ ከፍ ያደረጉት እንደ ሻለቃ ኃይሌ ገብረስላሴ፣ ቀነኒሳ በቀለ የመሳሰሉ የሱ መንፈስ ተጋሪዎችም መሆናቸውን በቅርቡ ማሳየት የቻሉ ድንቅ አትሌቶች ናቸው። ጀግና ቢሞት ስራው ዘላለማዊ ነው የሚሉ ለዚህ ነው።